ሰላም ጤና ይስጥልን አድማጅ ተመልካቾቻችን፣ መጋቢት 27 2017 ዓ ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደርሱ ባአብራችሁን ቆየው በልጥ ካሳነኝ እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ ዝርዝር መረጃዎች እንሰማላችሁ። በተለይ በኦሮሚያ ክልል እየተደረገ ያለውን ፖለቲካዊ እና ወታደራዊ ግንባታ በተመለከተ ዝርዝር መረጃዎች አሉኝ። ጉዳዩ ወደ የት እየሄደ ነው የሚለውንም እንደዚሁ በዚሁ ዘገባ ምልከታ ታገኙበታላችሁ። እንዲሁም በቂ መረጃ ይኖራችኋል። በሌሎች አካባቢዎችም ያሉ የግንባር መረጃዎች እንደተለመደው አሰባስብ ያለው ወደ ቋራ የሚወስደል መረጃ ለቋራ ቋራ ትላንትና አይሰጋ በተባለ ቦታ በነበረው ጊዜ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። እሱን መረጃ በዝርዝር አደርሳችኋለሁ። በተለያዩ አካባቢዎች ያለውንም ሁኔታ እንደዚህ በቅደም ተከተል ወደ እናንተ እያደርስኩ አብሬያችሁ ቆያለሁ። እናንተም እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት እየምጋብዛችሁ ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። አስተያየቶቻችሁን እያደረሳችሁ ነው። ተሳትፎ እያደረጋችሁ ነው። በተለያዩ አካባቢ ያሉ መልከታዎቻችሁን እንደዚሁ እያደረሳችሁ ነው። በተለይ በትላንትናው ዕለት ምክር ቤት በተወካዮች ምክር ቤት በነበረ የህገ መንግስት ቅቡልነት ተግዳሮቶች በኢትዮጵያ በሚል ጥናታዊ ጽሑፍ በቀረበበት ጊዜ ትግሉ መለሰ የተባለ የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ አማራ የሚባል የለም የሚል ከዚህ ጋር በተያያዘ ለተነሳው ጥያቄ 986 ዓ ም ወደ ህገ መንግስት ሲረቅ እና ሰድቅ አማራ ተወካይ አልነበረውም አማራ አልተሳተፈበትም ለሚል ጥያቄ የሚል ጥያቄ ሲነሳ አማራ የሚባል የለም የሚለው ጉዳይ መደናገጥን ፈጥሮ የአፈጉባኤ ጉባኤ ታገሰ ጫፎ እና የመንግስት ተጠሪ በምክር ቤቱ እንደዚሁ ጉዳዩን ለማስተባበል የሞከሩበት ጉዳይ መነጋገሪያ የሆነ ጉዳይ ነው። ይንትላንት አድርሻቸዋለው። እንግዲህ ይህንን በተመለከተ አማራ የሚባል የለም የሚለው ቀላል በቀላሉ የሚታይ ፖለቲካዊ ፍረጃ አይደለም። አማራ እንደ ህዝብ አለ። የፖለቲካ ማህበረሰቡ ደግሞ የፖለቲካ አደረጃጀቱ ሊለይ ይችላል እንጂ አማራ ለሺህ ዘመናት በኢትዮጵያ ውስጥ እየነበረ ነው። ቆየት ብለው እንግዲህ ይህን በዚህ ጉዳይ ላይ በተለይ የአማራን ህዝብ ጉዳይ በጥልቀት ከተመለከቱ ጽሁፎች መካከል ጊዮናዊነት የሚለውን የዶክተር ምስጋናው መጽሐፍ ትመለከቱ ትችላላችሁ ከሺህ ዘመናት በፊት በአፍሪካ ቀንድ ውስጥ ከነበሩ ብዙ ሺህ ዘመናትን ከኖሩ ህዝቦች መካከል ቀዳሚው ነው። ወደ ምዕራብ እስከ ሞሮኮ ወደ ምስራቅ እስከ ህንድ እና በመካከለኛው ምስራቅ እስከ ኢራቅ እና በአፍሪካ በቀይ ባህርም በየመን ቀጠናዎች ለብዙ ዘመናት የኖረ ህዝብ ነው። አሁን በኢትዮጵያ ተራሮች እና በኢትዮጵያ ቀጠናዎች ብቻ ቋንቋው ተገድቦ ቢገኝም ከዚህ ጋር የተያዙ የታሪክ አሻራዎች ሰፋ ብለው ይገኛሉ። በዚህ በኩል ብዙ የአማራ ምሁራንም ኢትዮጵያውያን ምሁራኖች ምርምር አላደረጉም። ያው ኢትዮጵያዊ በሚል ስሌት ውስጥ ነው የአማራውን ህዝብ ሲያስቀምጡት የነበረው ስለዚህ አማራ የሚባል የለም የሚለው በቀላሉ የሚታይ አይደለም። እንግዲህ ወደ መረጃዎቹን አስተያየቶች አልፋለሁ። ከደረሱን አስተያየቶች መካከል አንድ አስተያየት አስቀድሜ ወደ መረጃዎቹ ነው የሚሄደው። የፖለቲካ ልምድና ተሳትፎ ያላቸው ሰው ናቸው። በስልክ ይህን አስተያየት እያደረሱኝ ሚዲያውና እናንተ ትኩረት ማድረግ ያለባችሁ አማራ አንድ እንዲሆንና ኃይል እንዲያሰባስብ በማድረግ ላይ ነው። ከዚያ በኋላ ያለው በሙሉ ጁኒየር ፓርትነር ይሆናል ነው ያሉት፣ ቃል በቃል ሌላው በሙሉ ጁኒየር ፓርትነር ነው የሚሆነው። አማራ ሳይወድ በግድ ወደ አማራው የሚጠጋ ይሆናል። አማራው ግን ግዙፍ የሰው ኃይል አለው፣ ግዙፍ የተማረ ኃይል አለው፣ ግዙፍ ተዋጊም ደግሞ በርካታ ኃይል ያለው ህዝብ ነው። ይህንን ኃይል በአንድ ላይ ካቆመና ስትራቴጂካዊና ታክቲካል የሚባል ኃይል ከሀገር ውስጥም እስከ ውጭ ኃይል ድረስ ራሱ ይመጣል። እሱን ራሱን አደረጃጀቱን ነው ማጠናከር። ሚዲያዎቹን በዚህ ላይ ነው መስራት ያለባቸው። በተቃራኒው ይሄ ግዙፍ ኃይል አለመሰባሰቡ ለግማሽ ክፍለ ዘመን በጥቂት የተደራጁ ኃይሎች የደረሰው ግፍና ሰቆቃ የሚታወቅ ነው። መከራው ይታወቃል። ስለዚህ ይሄ የሆነው ደግሞ አማራው የራሱን ግዙፍ ኃይል በአንድ ባለማሰባሰቡ የመጣ ነው። ሌላው የኢትዮጵያን የኃይል ሚዛንም ለማስጠበቅ ከዚህ የተሻለ ኃይልም የለም። የኃይል ግምገማዎች የሚያሳዩት ይህንን ነው። ስለዚህ የአማራዊ የራሱን ኃይል እና የራሱን አቅም ማወቅ እና መሰብሰብ አለበት። ከዛ በኋላ በዙሪያው ያሉ የሀገር ውስጥ ኃይሎችም የውጭ ኃይሎችም በፓርትነርነት ወይ ደግሞ በአጋርነት በተባባሪነት፣ በህብረት፣ በግንባር፣ በትብብር ስራዎች ራሳቸው ይመጣል ብለውኛል። ታዋቂ ፖለቲከኛ ናቸው። በእጅጉ አመሰግናለሁ። ይኸው መልክቱን አድርሻለሁ። ወደ መረጃዎች ሄዳለው። ሌላው እንግዲህ የታከለ ኡማ መስሪያ ቤት የኢትዮ ጅቡቲ ምድር ባቡርን ድርጅት በተመለከተ እንደዚሁ ሰራተኞቹ ይህንን ጥቆማ እና መረጃ አድርሰዋል። ተቋሙ በቦርድ ያልጸደቀ መዋቅርና በህገ ወጥነት ተግባራትን እየፈጸመ ነው። በቦርድ ያልጸደቀ መዋቅር እየሰራ ህገወጥ ድርጊት እየፈጸመ ነው። በመዋቅር ያልጸደቀ ስራና እና መዋቅር ሰራተኛ ደግሞ እስክነሳ አዲስ ሰራተኛ ቅጥር ሹመት መስጠትን በተመለከተ በተቋሙ ውስጥ ከፍተኛ የሆነ ምዝበራ እየተደረገ ነው። ክትትልና ጥቆማ ያስፈልገዋል ብለዋል። ኮንትራት በመስጠትና ኮንትራት ስራዎች በመቀበል በኩልም እንደዚሁ ከፍተኛ የሆነ ህገወጥ ድርጊት አለ። ለምሳሌ ሰሞኑን ከሸነሌ ዞን ከድሬዳዋ አሸዋ ወደ አዲስ አበባ እየጫነ ነው የሚገኘው ይህንን እየቸረቸረ የሚገኘው ከማን ጋር ኮንትራት ገብቶ እንደሆነ አይታወቅም የሚል ጥቆማም አድርሰዋል። ሌላው ያለ ህጋዊ አሰራር የኮንትሮባንድ የቁም እንስሳትና ጭነትን ይጭናል። ከቁም እንስሳት ኮንትሮባንድ ነጋዴዎች ጋር በትብብር እንደዚሁ የቁም እንስሳት ንግድን ወደ ውጭ ያደርጋል። እንግዲህ ለተወሰኑ የቁም እንስሳት ደረሰን ይቆረጣል። ከዛ ውጭ አሉት ግን በህገወጥ መንገድ ይጫናሉ። የሀገርን ሀብት በዚህ መንገድም እያባከነ ነው። ሰሞኑን ደግሞ ወታደራዊ አገልግሎት እየሰጠ ነው የሚገኘው ብለዋል። ጥቆማና መረጃ ያደረሱ የመረጃ ምንጮች ኦቤን እና ኦኤምን የኦሮሞ ብሮድካስቲንግ ኔትወርክ እና ኦሮሞ ሚዲያ ኔትወርክ የኦሮሞ ህዝብ ተበድሏል እያሉ የነበሩ አሁን ግን በአንድ ተቋም ውስጥ ከኦሮሞ የወጡ ቡድኖች ሌላውን የሚበድሉበትን አሰራር ለምን አያወግዙም? ይህንን በደልስ ለምን ለህዝብ ይፋ ያደርጉም? የሚልም ጥያቄ አቅርበዋል። ለመረጃ ሄዷል እነዚህ ሚዲያዎች ዋና አላማቸው ምን ሆነ የሚለውን አብሮ የሚታይ ነው። በዚህ ተቋም ውስጥ ካሉ 59 የስራ መደቦች 51 የሚሆኑ ታከለውማ በአንድ ብሔር የሞላቸው ካሉት እንደዚሁ ደግሞ ስራ አስፈጻሚዎች ውስጥ ከሰባቱ ስድስቱ ታከለውማን ጨምሮ እንደዚሁ ከ13 የስራ መምሪያዎችም 1 11 የሚሆኑት እንደዚሁ ከታከለውማ የመጣቸው ናቸው። ተቋሙ ሊፈተሽ ይገባል ተብሏል። እንግዲህ በሀገር ላይም እያደረሰ ያለው ሀብት ቀላል አይደለም። ተቋሙ እንደ ኢትዮጵያ ተቋም ሳይሆን እንደ ታከለ ኡማ የግል ተቋማቸው አድርገውታል። አለሙ ስሜ የቦርድ ጉዳዩን በተመለከተ በተደጋጋሚ ቅሬታ ቢቀርብለት ምላሽ አልሰጠም ነው የተባለው። እንግዲህ ምላሽ የሚሰጥ ከሆነ ዘገባውን ወደ እናንተ መልሼ የማደርስ ይሆናል። በተከታታይ እንግዲህ ሰነዶችም ልካችሁልኝ ስለነበረ ይኸው መረጃው ደርሷል። ለኢትዮጵያ ሕዝብም ይፋ ተደርጓል። ሌላው በኦሮሚያ ክልል እንግዲህ ከፍተኛ የሆነ ትይዩ የሰራዊት ግንባታ ተጠናክሮ ቀጥሏል የሚለው ነው። እንግዲህ በዚህ ሰዓት ከያስቧቸው መረጃዎች መካከል አንዱ መከላከያ በሽያጭ እና በስጦታ በኦሮሚያ ክልል ላለፉት አምስት ዓመታት በርካታ የነፍስ ወከፍና የቡድን የርቀት መሳሪያዎችን ለክልሉ ኃይል አስታጥቋል ነው የሚሉት የመረጃ ምንጮች። መሳሪያው ለመደበኛው የጸጥታ ኃይልም ሆነ ለጫካ ላለው ኃይል እንዲደርስ እየተደረገ ነው ነው የሚሉት ይሄ ረጅም ዘመናትን የቆየው ምኒልክ ከመቶ ሃምሳ ዓመታት በፊት ያሸነፈን በሰሜን በኩል ቀድሞ ከአውሮፓውያን ዘመናዊ የጦር መሳሪያ ስላገኘ ነው ስለታጠቀ ነው የሚለው የኦሮሞ የፖለቲካ ቅስቀሳ አሁን ላለው ያልተገባ አገርን አደጋ ላይ የኦሮሞን ሕዝብ እንደዚሁ አደጋ ላይ የሚጥል ወታደራዊ ግንባታ ውስጥ እንዲገባ አድርጓል የሚሉት የመረጃ ምንጮች ከኢትዮጵያ ጎን ለጎን እንግዲህ በትይዩ በትይዩ ግዙፍ ወታደራዊ ኃይል እየተገነባ ነው የሚገኘው። ከእነዚህ መካከል እንግዲህ መደበኛ በሆነና መደበኛ ባልሆነ መንገድ የሚጠሩ የተለያዩ አደረጃጀቶች አሉ። ኮሬ ነገኛ የአሁኑን ስርዓት ለመጠበቅ የተቋቋመ ቡድን ነው። ይህም እንግዲህ በተጥቅም በመረጃም ራሱን ከከፍተኛ ባለስልጣናት ጋር ያስተሳሰረ ቡድን ነው። ሌላው አድማ ብተና ነው። እንደ ሌሎቹ ክልሎች አድማ ብተና በልዩ በፖሊስ ማረግ በርካታ ኃይል አሰልጥነዋል። ሌላው የከተማ ተዋጊ የሚባልም እንደዚሁ ለከተማ ውጊያ በሚል ከዚሁ ከልዩ ኃይል ውስጥም ልዩ ኃይል ኮማንዶ አሰልጥነዋል። ሌላው ለእነ ሽመልስ ተጠሪ የሆነ ልዩ ኃይል ኮማንዶ አለ። ጎን ለጎን አጠቃላይ ልዩ ኃይልና ፖሊስ በሚባለው መዋቅር ውስጥ ያሉት እንዳለ ሆነው ረፒ ኦላ ተብሎ የሚጠራ እንደዚሁ ጋቸና ሴርና፣ ፖሊስ የቄሮ ሰራዊት እንደዚሁ ደግሞ ሄርፕ የሚባሉ የተለያዩ አደረጃጀቶችን በማደራጀት ነው እንግዲህ ትጥቅ በመንግስት በጀት እያስታጠቁ የሚገኙት። ከዚህ በላይ አደረጃጀቶችንም እያዋቀሩ ይገኛሉ። ይሄ እንግዲህ በፌደራል በኩል ካላቸው ድርሻ ባሻገር የሆነውን ነው በሚል የመረጃ ምንጮቹ መከላከያ ውስጥ በመቶ ፐርሰንት በሚባል ደረጃ ያላቸው ቁጥጥር ይታወቃል። የአየር ኃይል መቶ ፐርሰንት በሚባል ደረጃ ከዋና አዛዥ እስከ ምክትል አዛዥ እንዲሁም ልዩ ልዩ ኃላፊዎች ድረስ ያለው ሁኔታ ይታወቃል። በፌደራል ፖሊስ ከዋና አዛዥ እስከ ልዩ ልዩ የወንጀል ምርመራ መምሪያ ቢሮዎች እና ዓለም አቀፍ ድንበር ተሻጋሪ የወንጀል ጉዳዮችን ጨምሮ የደህንነቱን የፌደራል ፖሊስ የደህንነትና የወንጀል ምርመራውን ጨምሮ ያዟቸው መቶ ፐርሰንት ቁጥጥር ስልጣኖች አሉ። በብሔራዊ መረጃና ደህንነት ያለውን እንደዚሁ የመምሪያዎችን የልዩ ልዩ ኃላፊነቶችን ቁጥጥር ሳይጨምር ነው። ይሄ በኦሮሚያ ክልል ውስጥ እየተገነባ ያለው ሰራዊት፣ በአዲስ አበባ ፖሊስና በሌሎች ተቋማትም ያለው የሲቪልና የደህንነት ኃይል እንደዚሁ ይሄ ከላይ የተገለጸው የክልሉ አደረጃጀት አይጨምርም። በቀጥታ እንግዲህ ከተላለፉ መሳሪያዎች ባሻገር ለክልሎች የመሳሪያ ሽያጭ በሚል በአራት ዓመታት ብቻ ለኦሮሚያ ክልል ከ328 ሺህ በላይ የነፍስ ወከፍ እና የውድድ መሳሪያዎች መትረጊስ ጨምሮ ተሽጠዋል ነው የተባለው። መከላከያ ከሚያመርታቸው ይሄ በሀገር ውስጥ ነው። ከዚህ ባሻገር ከቻይናና ከቤላሮስም ተገዝተው በኮንቴነሮች ወደ ክልሉ የገቡ በርካታ የጦር መሳሪያዎች አሉ። ይህ እንግዲህ ባለፈው እና አንዳርጋቸው ጽጌ በመረጃዎች በማስደገፍ ያቀረቧቸው የግዥን መረጃዎች እና የኮንቴነር መሳሪያዎች ስርጭት የምታስታውሱት ነው። ይህንንም ዛሬ መረጃ ምንጮቹ ይህንን ጨምረዋል። የክልሉ ጸጥታን ለማጠናከር በሚል በተለያዩ ጊዜያት ከመከላከያ የቡድን በድጋፍ በርካታ የጦር መሳሪያ ገብቷል። የክልሉ በዚህ በጫካ ላሉትም ታጣቂዎች ታጣቂዎች እንግዲህ ይሄ በአማራ ክልል ጭምር ለሚንቀሳቀሱ የሸኔ ታጣቂዎች በአማራ ክልል በኦሮሞ ብሔረሰብ ዞን የሚንቀሳቀሱ የሸኔ ታጣቂዎች ጭምር ስጋት አለባቸው በሚል ተገምግሞ ከመከላከያና ከኦሮሚያ ክልል መንግስት የትጥቅ ድጋፍ ተደርጎላቸዋል። ባቲ፣ ናዝሬት፣ አዋሽ ድረስ ሄደው ስልጠናና የመሳሪያ ድጋፍ ተደርጎላቸዋል። በአካባቢ ያለው መሳሪያም መከላከያም እንደዚሁ መሳሪያ ሰጥቷል ነው የሚሉት። ይህንን ጉዳይ በተመለከተ እንግዲህ የመረጃውን ያደረሱ የመረጃ ምንጮች የፖለቲካዊ አስተያየቶቻቸውንም ጨምረዋል። ለዚህ ዋና ምክንያቱ አንደኛው የኦሮሚያ ሪፐብሊክ ሀገርነት ጉዞን እየተመለከተው አንዱ ዋና አጀንዳ፣ ሁለተኛው ስር የሰደደ ጥላቻ የፈጠረው የፖለቲካ ፍርሃት እና ተገንጣይ ስሜቶች ሶስተኛው ሌላውን የመዋጥ የመሰልቀጥ የመጨፍጨፍ ቅድመ ዝግጅትና ትግበራ ማሳያዎች እንዲሁም ደግሞ ለፈጸሙት በደል መውጫ መንገድ በማድረግ ለሌላው ላይ ለተደረገው አጸፋዊ የጥቃት ስጋት በመፍራት በኦሮሞ ውስጥ ኢትዮጵያን የማኮሰስና ኢትዮጵያን የመደምሰስ የፖለቲካዊ ተልዕኮ በመያዝ የፖለቲካ እና ወታደራዊ ዝግጅት የሚደረገው ለዚህ ነው የሚሉት የመረጃ ምንጮች። ከዚህ ባሻገር እንግዲህ ደግሞ በትይዩም ሌሎችም አደረጃጀቶች አሉ። የሰዎችን ህይወት እየቀጠፉ የሚገኙ አደረጃጀቶች እነዚህ። ከነዚህ መካከል ለንጀሶ ተብሎ የሚጠራ ቡድን አለ። ይሄ በአራት የኦሮሚያ አካባቢዎች አሁን ስልጠና እየወሰደ ነው የሚገኘው። አሁን የብልጽግናን የኦሮ ኦህዴድ ብልጽግናን መዋቅር አባላት አድኖ የሚገድል ቡድን ነው ተብሏል። በተቃዋሚዎቹ በኩል የሚደረግ ስልጠና ነው ይሄ ሌንጀሶ የሚባለው አለ። አባት ወርቤ የሚባለው ቡድን ነበር ከዚህ በፊት ገዳይ ቡድን። ይሄ አሁን ለመንግስትም፣ ጫካ ላሉትን በጋራ የሚያገለግል ስለሆነ ሌላ አዲስ ሌንጀሶ ተብሎ የሚጠራ ቡድን ስልጠና ላይ ነው የሚገኘው ተብሏል። የልዩ ኃይሉን ትጥቅ በተመለከተ አስተያየት የሰጡ የመረጃ ምንጮች ያው እንደ ሀገሪቱ ሰራዊት አየር ኃይል ካልሆነ በስተቀር ሌላውን ታጥቆ ነው የሚገኘው ብለዋል። ከዚህ ጋር እንግዲህ ይህ የሚያመጣውን ስጋትን በተመለከተ በየሃይማኖት የጎሳ የክፍለ ሀገር የጥቅም ግጭት ውስጥ ባለና ባልተረጋጋ ክልል ውስጥ ኦሮሚያ ክልል ማለት ነው ከጦር መሳሪያ ጋር እንዲሁም ደግሞ ረጅም ልምምድ ካለማድረግ ጋር ያለው አጠቃላይ ስጋት ለክልሉ ለራሱ አደጋ ነው ብለዋል። ስጋቶቹንም በሶስት ያስቀምጣሉ። አንደኛው ለኦሮሞ ለራሱ እርስ በርስ ግጭት እና እልቂት የሚፈጥር ነው ይህ የጦር መሳሪያ አያያዝም ስምሪትም ስርጭቱም በተራ ስጋት እና ፍራቻ የተሰራጨ ስለሆነ፣ ሁለተኛ በዋናነት በኢትዮጵያ ውስጥ ላሉ ሌሎች ኢትዮጵያውያንም እንደዚሁ ስጋት ይሆናል። በትይዩ ሀገር የመመስረት እንቅስቃሴም ነው ብለዋል። ባለፈው ኢሊሊ ሆቴል በነበረው ሁኔታ ይህ ጉዳይ መገምገሙን እና መነሳቱን ጥላቶቻችን እየመጡ ነው እንታጠቅ የሚል ቅስቀሳ መኖሩንም የገለጹት የመረጃ ምንጮች፣ ሌላው በመሬት ላይ እየሌለና የተለጠጠ ብሔርተኝነትና መናባዊ ቅዠትን በመፍጠር ለምስራቅ አፍሪካ ጭምር አደጋ ይዞ የሚመጣ እንቅስቃሴ ነው እየተደረገ ያለው ስለዚህ ይህን የጦር መሳሪያ ስርጭት ተደራራቢ የሰራዊት ግንባታ አደጋ ሁሉም ኢትዮጵያዊ በአንክሮ ሊመለከተው ይገባል ሲሉ ነው እንግዲህ አስተያየታቸውንም እየሰጡ የመረጃ ምንጮች እየገለጹት በእጅጉ ነው የማመሰግነው እንግዲህ ኮሬነገኛን እንዲሁም ደግሞ ሌንጀሶ አባ ቶርቤ የተባሉትን አደረጃችን በተመለከተ ከአሁን በፊት እንግዲህ ልዩ ልዩ መረጃዎችን በዚህ ሚዲያ ማድረስ ይታወቃል። አሁን ደግሞ ይህን መረጃ ምንጮቹ አድርሰውኛል፣ በእጅጉ ነው የማመሰግነው። ሌላው እንግዲህ ወደ ችሎት መረጃ የሚወስደን ነው። ወደ ችሎት መረጃዎች ስንሄድ ትላንትና መጋቢት ሃያ ስድስት ልደታ ከፍተኛ ፍርድ ቤት በስድስት መዝገብ የሚጠሩ የፖለቲካና የሕሊና እስረኞች ፍርድ ቤት ቀርበው ነበረ። ፍርድ ቤት ውሏቸውን በተመለከተ በአጭሩ ዘገባዎችን ወደ እናንተ ላድርስ። የመጀመሪያው የናስማራ ወረቀት ነው። በናስማራ ወረቀት የሚጠራው መዝገብ ለውሳኔ ፍርድ ቤት ቀርበው ነበረ። ፍርድ ቤቱ ለውሳኔ ውሳኔው አልደረሰልኝም በሚል ምክንያት ለሚያዝያ 27 2017 ተለዋጭ ቀጠሮ ሰጥቶባቸዋል። ይሄ ተልካሻ ምክንያት ነው። ሁለተኛው እነ ወርቆ ገብሬ ናቸው። ትናንት ልደታ ከፍተኛ ፍርድ ቤት ቀርበው የነበሩት፣ የቀረቡበት ቀጠሮ ደግሞ በዋስትና ብይን ላይ ክርክር ለማድረግ ነው ቀርበው የነበረው። ፍርድ ቤቱ ዋስትና ከልክሏል። ምክንያቱ ደግሞ በክሶቹ ላይ የቀረቡትን ክስ ነጥቦች በማንሳት ነው። እነዚህ ተከሳሾች ቢለቀቁ ከአሁን በፊት በአዲስ አበባ የተለያዩ የፖሊስ ጣቢያዎች የቦምብ ፍንዳታ አድርሰዋል የሚል ክስ ስለነበር አሁን ቢለቀቁ ደግሞ ከፋኖ ተልኮ በመውሰድ ይሄን ያደርጉብኛል የሚል የአቃቢ ሕግ ስጋትን ምክንያትና በመቀበል ነው ፍርድ ቤቱ ዋስትናቸውን የከለከለው። ከዚህ ጋር በተያዘ እንግዲህ ሰኔ አራት እስከ ሰኔ ስምንት አቃቢ ህግ ምስክሮች ካሉት አቅርቦ እንዲያስመሰክር ፍርድ ቤቱ ትዕዛዝ ሰጥቷል ነው እየተባለው። ሌላው ፍርድ ቤት የቀረቡት እነ ጋዜጠኛ ሀብታም መሐመድ ናቸው። በዚህ አራት ተከሳሾች የካተተ መዝገብ ነው። አቃቢ ህግ ክስ ላይ የተከሳሽ ጠበቆች አስተያየት እንዲሰጡ ነበረ ፍርድ ቤት ቀጠሮ የሰጠው። ጠበቆቹ በቀጠሮ መሰረት በቀረበው ክስ ላይ አስተያየት ሰጥተዋል። አቃቢ ህግ በቀረበው ላይ ምላሽ እንዲሰጥ ለሚያዝያ 17 2017 ዓም ቀጠሮ ተሰጥቷል። ጠበቆቹ ይህን ወንጀል አልፈጸምን ብለዋል። እነ ወርቁም ሁሉም እንግዲህ ይህን ወንጀል አልፈጸምን የቀረበብን ክስ ብለዋል። ሌላው ነው ውሸት ተፈራ ናቸው። እነሱ ደግሞ ፍርድ ቤት የቀረቡት ለዋስትና ብይን ክርክር ነበረ ለዚህ የተቀጠረው ፍርድ ቤት የድምፅ ቅጅ ተገልብጦ ስላልደረሰኝ ዛሬ ዋስትና ክርክራቸውን መመልከት አልችልም በሚል ለሚያዝያ 6 2017 ተለዋጭ ቀጠሮ ሰጥቶባቸዋል። አምስተኛ መዝገብ ላይ የቀረቡት እነ ብርሃኑ ጉባለ ናቸው። እነዚህንም የዋስትና ብይን ክርክር ለመመልከት ነበር ፍርድ ቤቱ ቀጠሮ ሰጥቶ የነበረው። ከዚህ ጋር በተያያዘም እንደዚሁ የድምፅ ቅጅና ተዛማጅ መረጃዎች አልደረሱልኝም። ስለዚህ የዋስትና ብይን ክርክር ለማድረግ አልችልም በሚል ፍርድ ቤቱ ለተመሳሳይ ለሚያዚያ ስድስት ተለዋጭ ቀጠሮ ሰጥቶባቸዋል። ሌላው ስድስተኛ ሰለሞን ተፈሪ በእነሱ ላይ ደግሞ ምስክር ለማሰማት የሰጠ ቀጠሮ ነበር። አቃቢ ሕግ ምስክሮች ጠፍተውብኛል ፖሊስን ፈልጎ ሊያገኝልኝ አልቻለም በሚል ለፍርድ ቤቱ እንደዚሁ ምክንያት አቅርቧል። ፍርድ ቤቱም የአቃቢ ሕግን አቤቱታ በመስማት ለሰኔ 9 2017 አቃቢ ሕግ ምስክሮች ካሉትና ፖሊስ ደግሞ ተባብሮ ምስክሮችን ፈልጉ የሚያገኝለት ከሆነ ለዚህ ቀን አቅርቦ እንዲያስመሰክር ቀጠሮ ሰጥቷል። እስረኞቹ ይህንንና ሌሎችን በተመለከተ እንደዚሁ ተቃውሞ አቅርበዋል። የተንዛዛ ቀጠሮ እየተሰጠ ሆን ተብሎ በእስር እንድንማቀቅ እየተደረግን ነው ብለዋል። እንግዲህ ችሎቱ አካባቢ ያለው መረጃ ይህንን ነው የሚመስለው። በርካቶች ናቸው አሁን በቅሊንጦ በአባ ሳሙኤል እና በቃሊቲ እስር ቤት የሚገኙ በተለይ ከአማራ ክል ጦርነት ጋር በተያያዘ ፖለቲከኞች፣ የምክር ቤት አባላት፣ ጋዜጠኞች እና ታዋቂ ምሁራንን ጨምሮ በርካታ ወጣቶች በእስር ቤት ነው የሚገኙት። ሌላው መረጃ ወደ ባህር ዳር የሚወስደን ነው። ባህር ዳር ዛሬ እንግዲህ ከስድስት ሺህ በላይ የምክክር ኮሚሽን ተሳታፊዎች እየተሳተፉበት መድረክ ተጀምሯል። በዚህ ላይ እንግዲህ ይሄ ቀን ለአማራ ህዝብ ትልቅ ምዕራፍ ነው የሚል ንግግር ተናግረዋል። ምክትል ኮሚሽነሯ ዶክተር ሂሩት ገብረስላሴ ይቅርታ ኮሚሽነሮች ዶክተር አደረች ሂሩት ገብረስላሴ ይህንን እየተናገሩት እንግዲህ ይህ ለአማራ ሕዝብ ትልቅ ምዕራፍ ነው ያሉት ምን ይዞ እንመጣ እንደሆነ በውል የታወቀ ነገር የለም። ባለፉት ዘመናት የቆየው ችግር በሀገሪቱ እድገትና መጻይ ሁኔታ ላይ እንቅፋት ፈጥሯል። ስለዚህ በምክክር እንፍታ ነው ያሉት። ትጥቅ ትግል አጭር ድል ያመጣ ካልሆነ በስተቀር ዘላቂ ሰላም አያመጣም ሲሉ ተናግረዋል። ከዚህ ጋር በተያያዘ እንግዲህ ምክክር ኮሚሽኑ ባለፈው አንድ ዓመት በአማራ ክልል አጀንዳ ለመሰብሰብ ተሳታፊዎችን ለመለየትም ያልቻለው ባለው ጦርነት ነው። አሁን ግን ጦርነቱ እንደዚሁ ጋብ ብሏል በሚል ከተለያዩ የክልሉ አካባቢዎች ከስድስት ሺህ በላይ ሰዎች በዚህ ምክክር ኮሚሽን ስብሰባ ተገኝተዋል። ከምስረታውም ግን የፖለቲካ አጀንዳ የያዙ ሰዎች እስር ቤት ነው የሚገኙት፣ ትጥቅ ትግል እያደረጉ ነው። ስለዚህ አካታች አይደለም የሚል በርካታ ትችቶች ሲቀርቡበት ነበረ። ወደ ግንባር መረጃዎች ነው የሚሄደው ወደ ግንባር መረጃዎች ሲሄድ ወደ ቋራ የሚወስደን መረጃ ነው የማስከትለው በቋራ አይሰጋ በተባለው ቦታ ትናንትና ከቀኑ አስር ሰዓት ከቀኑ አስር ሰዓት ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ነው የተባለው በርካታ ወታደራዊ ተሸካሪዎች ወደ ደረጎ እየተንቀሳቀሱ በነበረበት ጊዜ አይሰጋ ተብሎ የሚጠራው ቦታ ላይ በተፈጸመ ድንገተኛ የቡድንና የነፍስ ወከፍ መሳሪያዎች በርካታ የሰራዊቱ አባላት ሙትና ቁስለኛ ሆነዋል፣ ተብሏል። ይህን ተከትሎ በአካባቢው ውጊያ ተቀስቅሶ እስከ ቱመት ድረስ በዲሽቃ በሞርተር በዙ 23 የታገዘ ውጊያ ሲደረግ ነበር ብለዋል የመረጃ ምንጮቹ። የጉዳቱን መጠን በተመለከተ ባህዛዊ ቁጥሮች ለማወቅ ባይቻልም እንኳ በአንድ ኤፍ ኤስ አር ተሽከርካሪ በርካታ ቁስለኞችን የመንግስት ኃይሎች አንስተው ወደ ሽንፋ ተመልሰዋል። ዛሬም ድረስ ትናንትና ከባድ ዝናብ ነበረ። ይህን በወቅቱ ይህን ተከትሎ ያልተነሱ አስከሬኖችም ዛሬ ማለዳ መመልከታቸውን የአይን እማኞች ገልጸዋል። በዚህ ውጊያ ከፍተኛ ወታደራዊ አዛዥ እና የዘመቻ መሪም እንደዚሁ አብሮ በተነበረው የደፈጣ ጥቃት እና መደበኛ ውጊያ ተገድለዋል ነው የተባለው። ይህንን ጥቃት የፈጸመው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ካራማራ ክፍለ ጦር መሆኑን የመረጃ ምንጮቹ ገልጸዋል። አሁንም በአካባቢው ከፍተኛ ውጥረት አለ። በዚህ የተበሳጩ የመንግስት ወታደሮች በንጹሀን ላይ አሰቃቂ ግድያ ፈጽመዋል። አንድ የቤተሰብ አባል ጨርሰዋል። በአንድ የቤተሰብ አባል ውስጥ ባል እና ሚስቱ እንዲሁም ደግሞ ልጆቹ ተገድለዋል። አንድ የቤተሰቡ አባል ግን ቆስሎ ተርፏል። የእናቱንም የአባቱንም ግድያ እንግዲህ በአይኑ የተመለከተ አንድ የቤተሰቡ አባል ቆስሎ ተርፏል ነው እየተባለው ሌላው በዚሁ በማዕከላዊ ጎንደር ቀጠና ጠገዴ ወደ ሸኒ ወይም ደግሞ ሰጋሎ ተብሎ የሚጠራ ቦታ በነበረው ውጊያ ከአስራ ሁለት በላይ የመንግስት ወታደሮች ሞትና ቆስለኛ ሲሆኑ ሁለት የሚሊሻ አባላት እንደዚሁ ተጨማሪ ተገድለዋል። በዚህ የተበሳጩ የመንግስት ወታደሮች ሶስት ሰላማዊ ሰዎችን በአሰቃቂ ሁኔታ ገድለዋል። ሁለቱን አርሶ አደሮች መንገድ ላይ ነው እየረሸኑት፣ ብሏል የመረጃ ምንጮቹ። አንድ የባጃጅ አሽከርካሪ ደግሞ ባጃጁ ውስጥ በማድረግ ቤንዚን በማርከፍከፍ የመንግስት ወታደሮች አቃጥለውታል ብለዋል። የተፈጸመ አሰቃቂ ጭፍጨፋ ነው። ይህን እንግዲህ በተለያዩ አካባቢዎች የሚፈጸሙ ዘግናኝ የሆኑ ግድያዎች ነው። ይህም ዘግናኝ ግድያ ነው ተብሏል። በባጃጅ ውስጥ ሆኖ አንድ ወጣት እንዲቃጠል ተደርጓል ነው የተባለው። ወደ ሸዋ የሚወስደን መረጃ ላስከትል ወደ ሸዋ አጣይ አቅራቢያ አርሶ አምባ ተብሎ የሚጠራ ቦታ መከላከያ የጠራው ስብሰባ በፋኖ ተኩስ ተበትኗል ነው የተባለው። አርሶ አምባ አካባቢ ነዋሪዎችን መከላከያ በመሰብሰብ ስለ ፋኖ ዘመቻ ገለጻ ለማድረግና ፋኖ በፋኖ ላይ ህዝቡ እንዲነሳና የፋኖን ዘመቻ ህዝቡ እንዲደግፍ ለማድረግ ጠርተውት የነበረው ስብሰባ በነበረ ተኩስ ተበትኗል ተብሏል። አላል አቅራቢያ አርሶ አምባ ተብሎ የሚጠራ ቦታ ነው ተብሏል። ወደ ጎጃም ስንሄድ ጎጃም ሞጣ አቅራቢያ ዛሬ ረፋድ ጀምሮ ውጊያ እየተደረገ ነው የሚገኘው አራጢ ተብሎ የሚጠራ ቦታ ውጊያ እየተደረገ ነው አራጢ ተራራ ላይ የሚገኘው ብለዋል ዛሬ ማለዳ ከሞጣ ወደ አራጢና ወይን ውሃ እንቅስቃሴ ያደርጉ የነበሩ የመንግስት ኃይሎች በአካባቢው መዝለቃቸውን ተከትሎ ነው ውጊያ የተቀሰቀሰው በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም ተጨማሪ መረጃዎች ወደፊት የሚወጡ ይሆናል እዚህ አራጤ ተብሎ የሚጠራው ቦታ በተደጋጋሚ በተፈፀሙ የደፈጣ ጥቃቶች በርካታ የመንግስት ወታደሮች፣ የሲቪል ባለስልጣናት እና የጸጥታ አመራሮች ሞትና ቁስለኛ መሆናቸው ይታወቃል። በዚሁ በጎጃም በአዊ ዞን አዲስ ቅዳም ችጓሊ ቀበሌ ትናንትና ከቀኑ ስድስት ሰዓት ላይ በሚሊሻ ካምፕ ላይ በተፈጸመ ጥቃት እንደዚሁ የሚሊሻ አባላት ሞትና ቁስለኛ ሆነዋል። መጋቢት 26 2017 ዓ ም ከቀኑ ስድስት ሰዓት በተለይ ጽርጊ ተብሎ የሚጠራው ቦታ አቅራቢያ በነበረ ካምፕ ላይ በተፈጸመ ጥቃት ሶስት የሚሊሻ አባላት ወዲያውኑ ሲሞቱ ሁለቱ ከባድ አካል ጉዳት ደርሶባቸዋል። አምስት የነፍስ ወከፍ መሳሪያዎች እንደዚሁ በፋኖች ገብተዋል ነው እየተባለው። ዳንግላ ዙሪያ ሰራዊት የጫነ ተሽከርካሪ እንደዚሁ ግጭት ደርሶበት ከሌላ ተሽከርካሪ ጋር በርካታ ወታደሮች ጉዳት ደርሶባቸዋል። በርካታዎቹም ወደ ዳንግላ የህክምና ጣቢያዎች ገብተዋል ነው እየተባለው። ኳሽኒ ወንዝ ተብሎ የሚጠራው አካባቢ ነው ወታደሮቹን የጫኑ ተሽከርካሪዎች ከሌላ ህዝብ ከጫነ ተሽከርካሪ ጋር ተጋጭተው ጉዳት እየደረሰባቸው እነዚህ መረጃዎች ያደረሰው በአማራ ፋኖ በጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ፋኖ ተሻገር አደመ ነው። ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ በቅርብ እርቀት የሚገኘው ኤረር ተራራ የሚገኘው ቅድስት ልደታ ወባአታ ወብርሃን ሰላም መድኃኔዓለም አንድነት ገዳም ቃጠሎ ዛሬም በቁጥጥር ሥር አልዋለም ተብሏል። እሳቱ ትላንትና ወዲያ መጋቢት 25 2017 ዓ ም ከቀኑ 7 ሰዓት የተቀሰቀሰው እሳት እስከዚህ ሰዓት ድረስ በቁጥጥር ሥር አልዋለም ነው የተባለው። በትላንትና ዕለት የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ለማህበረ ቅዱሳን ቴሌቪዥን እንደተናገሩት እሳቱ መነሻው አልታወቀም። እሳቱን በቁጥጥር ሥር አልዋለም። የሳት አደጋው ቅዱስ ባለወልድ ቤተክርስቲያን አቅራቢያ እየተጠጋ ይገኛል ብለዋል። ይሄ እንግዲህ ገዳም የሚገኘው ከአዲስ አበባ በስተ ምስራቅ 17 ኪሎ ሜትር እንዲሁም ደግሞ ከደብረ ዘይት 13 ኪሎ ሜትር እርቀት ላይ የሚገኝ ኤረር ተራራ ላይ የሚገኝ ነው። ይሄ ተራራ በነገራችን ላይ አዲስ አበባ አካባቢ ያላችሁ ሰዎች በቅርዳችሁ ልታዩ ትችላላችሁ። ጥንታዊ የነገስታት አብያተ ክርስቲያናት እንዲሁም ደግሞ ቤተመንግስት ፍርስራሾች የሚገኙበት ተራራ ነው። በተለይ ከአጼ ዳዊት ጋር ስሙ የሚጠራ ልዩ ቦታ ነው። ለማንኛውም እስካሁን ድረስ ሰዓቱ በቁጥጥር ስር አልዋለም። ለደብረ ዘይት ቤተ ክህነት ማሳወቃቸውን ገልጸዋል። የገዳሙ አስተዳዳሪ በአብይ ጾም ቤት ዘግተው ጸሎት ላይ የሚገኙ አባቶች እንዲሁም ደግሞ ገዳሙና የዱር እንስሳት አደጋ ላይ ወድቀዋል ተብሏል። ከአሁን በፊትም በገዳሙ አካባቢ ተቀስቅሶ በነበረ ሰዓት እንደዚሁ ከፍተኛ ጉዳት መድረሱ ይታወቃል። ሌላው መረጃችን ወደ መቀሌ የሚወስደን መረጃ ነው። መቀሌ የትግራይ ጊዜያዊ ምክር ቤት በአቅርቦ የተቋቋመው ጊዜያዊ ምክር ቤት አባላት በአፈ ጉባኤው እየተመራ የሉካን ቡድን ከአሜሪካ አምባሳደር አምባሳደር ማሲንጋ ጋር ተወያይቷል ነው የተባለው። የሉካን ቡድኑ የጊዜያዊ ምክር ቤቱ አፈ ጉባኤ ሞገስ ታፈረ የመራው ቡድን ከአሜሪካው አምባሳደር ጋር በተለያዩ ወቅታዊ የትግራይ የፖለቲካ ጉዳዮች እንዲሁም በፕሪቶሪያዊ ሰላም ስምነት አፈጻጸም ተፈናቃዮች ጋር በተያያዘም እንደዚሁ በእነዚህ ጉዳዮች ላይ መነጋገራቸው ነው እየተገለጸው። የሉካን ቡድኑ በቅርቡም በመጪው ጊዜ ማለት ነው የዓለም አቀፍ ተቋማትን ለማነጋገር ቀጣይ እቅድ ይዞ እየተንቀሳቀሰ መሆኑንም እንደዚሁ አዲስ ስታንዳርድ ዘገባ ላይ እየታየው መረጃ ያሳያል። በነገራችን ላይ ይሄ የሚበረታታ ነው። በትይዩ ምክር ቤት ተቋቋመ፣ ተቃዋሚዎቹንም፣ የሲቪክ ማህበራትንም እንዲሁም ሌሎች ተወካዮችን የያዘ ከተቋቋመ በኋላ አሁን በዚህ ደረጃ ከፍተኛ ዲፕሎማሲያዊ እንቅስቃሴ እያደረገ የአሜሪካ ኤምባሲን ማናገር፣ ሌሎችን የአውሮፓ ሕብረትና የአፍሪካ ሕብረትም ለማናገር ቀጠሮ መያዙ እና በዚህ ልክ የፖለቲካዊና ዲፕሎማሲያዊ ስራ መስራቱ የሚደነቅ ነው። ሌሎችም እዚህ ትምህርት ሊወስዱ ይገባል። ሌላው ፌስቡክን በተመለከተ እና የትግራይ ጦርነትን በተመለከተ አምነስቲ ኢንተርናሽናል የአብርሃም ማዕረግ ፍሳሐ ተክሌ በፊት እዚሁ ተቋም ውስጥ የነበሩ እና በኬንያ የህግ ምርምር ተቋም በጋራ ያቀረቡት ክስ አለ። ይህም እንግዲህ የሜታ ኩባንያ ፌስቡክን የከሰሱበት ነው። በዚህም በትግራይ ጦርነት ጊዜ ማንነትን መሰረት ያደረገ ጥቃት፣ ግድያ እንዲባባስና እንዲቀጣጠል ማህበራዊ ሚዲያው ከፍተኛ ሚና ተወጥቷል በሚል በትግራይ ለደረሰው አጠቃላይ የማንነትን መሰረት ያደረገ ጥቃት ሁለት ነጥብ አራት ቢሊዮን ዶላር ሜታ ኩባንያ እንዲከፍል ነው ክስ እየተመሰረተው። ይህንን ክስ እንግዲህ በተመለከተ የኬንያ ፍርድ ቤት ክሱን የመመልከት ስልጣን አለኝ ብሏል። ይህንንም የኬንያ ፍርድ ቤት ክሱን ለመመልከት እና ክሱን ለማስቀጠል ያደረገውን ውሳኔ በተመለከተ አምነስቲ ኢንተርናሽናል ጉዳዩን በማድነቅ እንደዚሁ ድጋፍ ሰጥቷል። እንግዲህ በትግራይ ለነበሩ ጦርነት በፌስቡክ የተሰራጩ መረጃዎች ለጭፍጨፋው አስተዋጽኦ አድርገዋል፣ በሚል በሦስት በሁለት ግለሰቦችና በአንድ ተቋም የጋራ አቤቱታ የተመሰረተ ክስ ነው። ወደ አፍሪካ ቀንድ መረጃ ስንሄድ ሱዳን በተመለከተ አንድ መረጃ ላጋራ እና የሰዓቱ መረጃዎችን ላጠናቅ። የአብዮታዊ ንቅናቄ ምክር ቤት ተብሎ የሚጠራ በሱዳን ውስጥ የሚገኝ ንቅናቄ መሪ ሙሳ ሳሂል የፈጥኖ ደራሽ ኃይሉ አሬሴፍ በሁሉም ግንባሮች ከባድ ወታደራዊ ኪሳራ ደርሶበታል ብለዋል። እንግዲህ ከአልቡራን ጋር ህብረት ያላቸው ቡድኖች ናቸው እነዚህ። ሰሞኑን በነበሩ ሁሉም ግንባሮች በርካታ ተዋጊዎቹን አጥቷል፣ በርካታ ቦታዎችን ተነጥቋል። ስለዚህ ከባድ ወታደራዊ ኪሳራ ደርሶበታል ብለዋል ሙሳ ሳሂል። የተባበሩት አረብ ኤሚሬትስ እንግዲህ በሱዳን ጦርነት ውስጥ እጁ አለበት የሚባለው እንደውም በቀጥታ ፈጥኖ ወዳሽ ኃይሉን በማስታጠቅ ለፈጥኖ ወዳሽ ኃይሉ ቅጥረኛ ወታደሮችን በመቅጠር ደመወዝ በመክፈል መሳሪያ በማቅረብ ገንዘብና በጀት እንዲሁ ደግሞ ዘመናዊ የጦር መሳሪያ አጋዥ የሆኑ የስላ መሳሪያዎችን ድሮን በማቅረብ ጭምር የስሟ የሚጠራው አረብ ኢሚሬትስ በሱዳን ጦርነት ተሳትፎ ያላቸው ሁለት የአረብ ኢሚሬትስ ኩባንያዎች ላይ ምርመራ እና ገለልተኛ ማጣራት እንዲደረግ አደርጋለሁ ብላለች። አረብ ኤሚሬትስ በዚህ ጦርነቱ ውስጥ ከፍተኛ ሚናን አላት። ከቻድ ከደቡብ ሱዳን ከኢትዮጵያ ሳይቀርና ከሊቪያ ቅጥረኛ ወታደሮችን ለአርሴፍ በመቅጠር ደሞዝ ከፍላለሁ በሚል ገንዘብ በማቅረብ የሱዳንን ጦርነት እያባባሰች የምትገኝ ሀገር ነች። አሁን ግን የተሳተፉ ሌሎች ድርጅቶች ናቸው እንጂ መንግስት አይደለም ማጣራት ይደረጋል እያለች ነው የምትገኘው። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብ እስከምንገናኝ ድረስ መልካም ጊዜ።